ሰላም እንኳን ወደ ክታብ የመጽሐፍ ዳሰሳ በሰላም መታችሁ። ዛሬ ይዘንላችሁ የመጣነው መጽሐፍ የጀማሪዎች መመሪያ ስለ የሕይወት ፍጻሜ የሚል ሲሆን ሕይወትን እና ሞትን ስለ መካፈት ተግባራዊ ምክር የያዘ ነው። መልከም ኬት የጀማሪዎች መመሪያ ስለ የሕይወት ፍጻሜ የውስጥ ሐኪም ቢዛ ሚለር እና የጋዜጠኛ ሸሸና በርገር ለሕይወት መኖር እና ሞትን ለመካፈት ተግባራዊ ምክሮችን የሚሰጥ መጽሐፍ ሲሆን ይህም የሕይወት መጨረሻን ሂደት እንዲማሩ አንባቢዎችን በእውቀት እና በንብረቶች ለማበረታታት ነው። ወደ ሕይወት ስንመጣ አብዛኞቻችን አስከድመን እናክዳለን። ትምህርት መያ ቱረታ ሞት ግን ይረሳል አያ ብዙ ጊዜ በጣም ዘጌቱ እስኪያልቅ ድረስ የሚወገድ ውይይት ነው። በጀማሪዎች መመሪያ ስለ የሕይወት ፍጻሜ ወር ቢዘ ሚለር የማስታገሻ ሕክምና ሐኪም እና ጋዜጠኛ ሸሸና በርገር ዝምታውን በመስበር ስለ መዳረሻችን ወይም ስለ ህይወት ፈዋሪያችን አሁኑኑ መወያየት መጀመር ርሩ ተግባራዊና ትልቅ የህይወት መረዳት እንዲኖረን ያደረገናል። ተግባራዊ ግን ትልቅ ውዝ በመጀመሪያ ስታይ መሳፉ በቼክሊስትና በህግ ምክር የተሞላ መመሪያ ይመስላል። ግን ለሞት ከሚደረገው ዝርዝር በላይ ነው። ላይከሪው የተዘጋጀ በደንብ መኖር ምን ማለት እንደሆነ በአሰብነት በሰዋነትና አንዳንድም አስኪኝ የሆነ ዳሰሳ ነው። ደረሱ የህክምና እውቀቶችን የግል ታሪኮችን፣ እና የባህል ግንዛቦችን አንድ ላይ በማዋሃድ አዳጋች የሆነ ርዕስ ጉዳይ ተደራሽና አሳታፊ ያደርገዋል። መልእክቶች ከመጽሐፉ በጣም ጠንካራ ከሆኑ መልእክቶች አንዱ ለሞት መዘጋጀት መሞት ብቻ አይደለም፣ በዓላማ መኖር ነው። ሚለር እና በርገር የሕክምና ሕጋዊ፣ ስሜታዊ እና መንፈሳዊ ጉዳዮችን በመፍታት አንባቢዎችን ወደ ቁጥጥር እና የሰላም ስሌት ይመራሉ። መጽሐፉ ክብርን፣ መግባባትን እና በጣም ከመዘግየቱ በፊት የግል ምኞቶችን የማሳወቅን አስፈላጊነት ያጎላል። የአጻጻፍ ስልት እና ትረክ መጽሐፉ ከከባድ ድረስ ጉዳይ የያዘ ቢሆን ጽሑፉ ሞቅ ያለ እና ብዙ ጊዜ የሚያረጋገ ነው። ሜለር እንደ በማስታገሻ ሕክምና ሐኪም ያለውን ልምድ በመጠቀም ውስብስብ እርሶችን መጻፉ ከተሰባስ ምክር እና ትልቅ ስሌት ከስካሽ የግል ታሪኮች ጋር በማዋሃድ ለአንባቢያን አቅርቧል። ይህም ከደረቅ ማመሳከሪያ መመሪያ ይልቅ አሳታፊ ንባብ ያደርገዋል። የባህሪ ልማት እና እውነተኛ የህይወት ታሪኮች፣ ይህ ልብ ወለድ ያልሆነ መጽሐፍ ስለሆነ ምንም ምናባዊ ገጸ ባህርያት የሉም ነገር ግን የእውነተኛ ህይወት ምሳሌዎችን የያዝ ነው። የታከሚዎች ቤተሰቦች እና ተንከባካቢዎች ታሪኮች ሁለቱንም ትግሎች እና የሕይወት መጨረሻ ልምዶችን ውበት ያሳያሉ። አንባቢዎች ሞትን የተጋፈቱ ግለሰቦችን በፍርሃት በመቀበል በቀልድ እና በሰጋ ያገጋቸዋል። ይህም መጽሐፉን ከክሊኒካንነት ይልቅ የግል ስሜት እንዲሰማው ያደርገዋል። ተግባራዊነት ከመጽሐፉ ትልቅ ጥንካሬዎች አንዱ ተግባራዊነቱ ነው። እሱ የሚከተሉትን ጨምሮ የተለያዩ አስፈላጊ ርዕስ ጉዳዮችን ይሸፍናል ስለ ሞት ከሚውባቸው ሰዎች ጋር እንዴት እንደሚነጋገር፣ እንደ ኑዛዜ እና የቅድሚያ መመሪያዎች ያሉ ሕጋዊ ሰነዶች፣ የህመም ማስታገሻ እና የውስጥ ስንክካቢ፣ ለተንከባካቢዎች እና ለታካሚዎች ስሜታዊ ዝግጅት፣ የቀብር ዝግጅት ሂደት፣ በሞት ፊት እንኳን ደስታን እና ትርጉምን እንዴት ማግኘት እንደሚቻል። የመጽሐፉ ጥንካሬዎች፣ የመጽሐፉ ትልቁ ጥንካሬ ሚዛኑ ላይ ነው። ተግባራዊ ምክሮችን እና ትልቅ ጥበብን ይሰጣል። ሞትን አልሸከምም ወይም አንባቢን በፍርሃት አያዘናንክም። ሆኖም አንዳንድ አንባቢዎች በተለይ ከሕግና ከሕክምና ሂደቶች ጋር በተያያዘ የተወሰኑ ክፍሎችን በጣም በዝርዝር ሊያገኝ ይችላሉ። ሌሎች ስለ ሞት የበለጠ ባህላዊ እና ሃይማኖታዊ አመለካከቶችን ሊመኝ ይችላሉ። ምንም እንኳን መጽሐፉ የተለያዩ ኦጎችን ቢነካም ማለት ነው። ከዚህ ቀጥሎ ከመጽሐፉ አስር ተግባራዊ የሕይወት ትምህርቶች ኔ አንድ ስለ ሞት ከደም ብሎ ይናገር። ብዙ ሰዎች ስለ ሞት መወያየትን ያስወግዳሉ። በጣም ከባድ ወይም የማይመች ነው ብለው ያስባሉ። ሆኖም እነዚህን ንግግሮች ማዘግየት ጊዜው ሲደርስ ነገሮችን የበለጠ ከባድ ያደርገዋል። ደራሲዎቹ ዳዊት ስለተባለው ሰው ከአባቱ ጋር ስለ ምኝቱ ተናግሮ የማያውቅ ታሪክን ይተርካሉ። አባቱ በአንገል ውስጥ ደም በመፍሰስና ከዚያ በኋላ መግባባት በማይችልበት ጊዜ ዳዊት የህክምና ውሳኔዎችን በመገመጥቶ። ይህ ታሪክ እንደ ማስጠንቀቂያ ሆኖ ያገለግላል። ከጊዜ በፊት ግልጽ ውይይቶች በኋላ ላይ የስሜት መካወስን ይከላከላል። ሁለት የእንዛዜ እና የቅድሚያ መመሪያ የአዋፍ። ምንም እንኳን ወጣትና ጤናማ ቢሆኑም አደጋዎች ይከሰታሉ። መጽሐፉ በመኪና አደጋ በድንገት ኮማ ውስጥ የወደቀችውን የሰላሳ ዓመት ወጣት የሆነችውን ኤሚል ታሪክ ያከፍላል። ምንም ዓይነት አጋሊ መመሪያ ስላልነበራት ቤተሰቡ ስለ እንክብካቤ አሳዛኝ ውሳኔዎችን ማድረግ ነበረባቸው። ኤሚል ሚሙታን ከሳፈች የምትወዳቸውን ሰዎች ከዚህ ሸክም ልትገላግል ትችል ነበር። ሶስት መናገር ያለብን ተናገር። ብዙ ሰዎች ያልተፈቱ ግንኙነቶች ይዘው በሕይወታቸው መጨረሻ ላይ ይደርሰው። መጽሐፉ አሁንም ጊዜ ያለ አንባቢዎች ትርጉም ያለው ውይይት እንዲያደርጉ ያበረታታል። አንድ በተለይ ልብ የሚነካ ምሳሌ በመጨረሻዎቹ ሳምንታት ለታላቋቸው ወንድሞፍ እና እቱፍ ደብዳቤ የጻፈች ሴት ለዓመታት የተበላሰ ግንኙነቶችን የምታስተካክልበትን ሴትን ታሪክ ምሳሌ አድርጎ መጽሐፉ ጠቅሳል። አራት የሕክምና አማራት ሰቸውን ይረዱ። የሕይወት መጨረሻ እንክብካቤ ግራ ሊያጋባ ይችላል። መጽሐፉ ስለ ሁስትስ የህመም ማስታገሻ እና የህይወት ማራዘሚያ ህክምናዎች ግልጽ ማብራሪያ ይሰጣል። ጥሩ ምሳሌ የሚሆነን ሰው በመጀመሪያ ሕይወቱን ለማራዘም የሚቻለውን ሁሉ የህክምና ታልካ ገብነት ፈልኩ፣ ነገር ግን በኋላ ላይ ትራቱ ከብዛቱ በላይ አስፈላጊ መሆኑን የተገነዘበ ሰው ነው። ስለ ማስታገሻ እንክብካቤ ከተማረ በኋላ ከአስተናቂ ህክምናዎች ይልቅ ምገት ላይ ማተኮር መረት። አምስት ከብሮን ያክዱ ብዙ ቤተሰቦች የሚወዱት ሰው ምን እንደሚፈልግ ስለማያውቁ ለቀብር ዝግጅቶች ይታገላል። መጽሐፉ የራከን የቀብር ስነ ስርዓት አስቀድማ ያዘጋጀችውን ሳራ የምትባል ሴት ታሪክ ይነግራል። ሙዚቃን በመምረጥ ንባቦችን፣ እና እንዲሁም ለተሰብሳቢዎች የቪዲዮ መልእክት፣ ይህም በሀዘንተኛ ቤተሰቡ ላይ ከፍተኛ ጭንቀትን አስወገድ ስድስት ተንከባካቢዎችም እንክብካቤ ያስፈልጋቸዋል። የሚሞትን ሰው መንከባከብ ስሜታዊ እና አካላዊ ድካም ሊሆን ይችላል። መጽሐፉ የራሳቸውን ደህንነት ችላ የሚሉ እና በኋላ ላይ የተጎዱና የጥፋተኝነት ስሌት የሚሰማቸውን ተንከባካቢዎችን አቡልቶ ያሳያል። የታመመ ባናን በመንከባከብ ለዓመታት ያሳለፈች አንዲት ሴት ወደ ትንከትና ብቸኝነት ውስጥ ስለገባችና ራስዋን በሽታ ላይ ስለጣለች አንዲት ሴት መጽሐፉ ይናገራል። ደራሲዎቹ ድጋፍ መፈለግ፣ እረፍት መውሰድና እርዳታ መጠየቅን አስፈላጊነት አጽንኦት ሰጥተዋል። ሰባት ሳቅ በአስቸጋሪ ጊዜ ውስጥ ነው። መጽሐፉ ከባድ ርዕስ ጉዳይ ቢሆንም ከልድፎስ እንደሚሆን አንባቢዎችን ያስታውሳል። ሎጀር የሚባል የውስጥ ሰመምተኛ የከብር በድምጽ የተቀረጸ የራሱ መልክት በከብሩ ፕሮግራም ላይ እንዲሰማ አድርጎ ከብርተኖቹ ዘና አርገዋል። ስምንት ያላለቀውን ስራ ይልከው። ጥፋተኝነት እና ጸጸት በሕይወት መጨረሻ ላይ ከባድ ክብዳት ሊኖረው ይችላል። መጽሐፉ አንባቢዎች ያለፉትን ስህተቶች ትቶ በሰላም ላይ እንዲያተኩሩ ያበረታታል። በሞት አፋፍ ላይ የነበረች ልዊ ያባከነችውን ጊዜና ሀብት አውካ ልሞን ይቅርታ የጠየቀች እናት ታሪክን በመጥቀስ በማንኛውም የህይወት ደረጃ ላይ፣ በተለይ በህይወት ፍጻሜ ላይ ይቅርባይነት ምን ያህል ኃይለኛ እንደሆነ ያሳያል። ዘጠኝ ሁን ተብሎ መኖር ለሞት መዘጋጀት እያንዳንዱን ቀን ትርጉም ያለው ለማድረግ ማሳሰቢያ ነው። መጽሐፉ በአንድ በአንደኛው ምዕራፍ ውስጥ አንድ ሰው የመጨረሻ ምርመራ በሕይወት ከመለየቱ በፊት ሊደረግለት ሲል ከቀድሞ ቦደሞት ጋር እንደገና ለመገናኘትና ና የህይወትን ትንሽ ደስታዎች ማድናቅ የመረጠውን ሰው ይገልጻል። አስር ለመዘጋጀት በጣም ቀደም ብሎ አይደለም። ትልቁ ትምህርት በጣም እስኪ ዘገይ ድረስ አይጠብቁ ነው። የመጽሐፉ ብዙ ታሪኮች ለሞት ማቀድ ለራስም ሆነ ለምትተዋቸው ሰዎች የፍቅር ተግባር መሆኑን ያጠናክራል። የመጨረሻ ደረጃ የመጽሐፍ ምክር፣ ይህ መጽሐፍ ዕድሜ እና የጤና ሁኔታ ምንም ይሁን ምን በማንም ሰው መነበብ ያለበት ነው። በሞት ዙሪያ ያለውን ፍርሃት እና እንቅክልሽ የሚያስወግድ ተግባራዊ መማሪያ ነው። የግል ኪሳራ ያጋጠመ፣ በጤና እንክብካቤ ውስጥ እየሰራ ወይም በቀላሉ የበለጠ ሆን ተብሎ ህይወትን ለመኖር እየሞከር ከሆነ የመጽሐፉ አሳቦች በህይወት እስከ መጨረሻው አቡ እኛም፣ ሀዘን እና ደስታ የህይወት የተፈጥሮ ሂደቶች ናቸው፣ ባለነገሩ ነገሩ ለሁለቱም ከድመን መዘጋጀት ብልህነት ነው ይላል። የዛሬውን የመጽሐፍ ዳሰሳ በዚሁ እናጠናቅቃለን። ሰላም።